የሰውን ጉድ ሲዘረግፉ የራስን መውጣት አለ። ዳኒሮስ ከሚስቱ ላይ ችታ አድርጎባታል አሉ። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። ዛሬ ደግሞ ወሬያችን ባሉ ነው የሚጀምረው። ውዶች እኔ አንድ ነገር አስገረመኝ ነው የመጣሁት እና እንግዲህ እንደምታውቁት አይሚና ብሩኬ ያው ሰሞኑን ያሉበት ሁኔታ ጥሩ አይደለም። አሁን ደግሞ ለውሳኔ እየቀረቡ ነው። አንቺ የራስሽን ህይወት ኑ አንቺም ራስ እኔም የራሴን ህይወት ትኖራለሁ እየተባባሉ እየተነጋገሩ እያስጨነቁን ነው። ያው የእኛ ጭንቀት ታውቃላችሁ፣ ሀይሚና ብርኬ እንዲለያዩ ስለማንፈልግ ነው። እና ይሄን የመሰለ ፍቅር ገደል መግባት የለበትም በማለት እየተቆረቆርን እያዘንን እንገኛለን። ከመካከላቸው ገብቶም ሰው ሊያስታርቃቸው አልቻለም። ሁሉም በየፊናው ቪዲዮ መስራት ብቻ ነው ሆነ ነገሩ። ግን ውዶቼ ከዛ በፊት ማለት ነው ዳኒ ሮስ ሐኪም ቤት ገባ። ሆስፒታል እያሉ ቲክቶክ ላይም እያራወጡት ይገኛሉ። ያይቼ ነው ቲክቶክ ላይም እና ደግሞ እሱ እንዲከሰው ነው አሉ

እንዲሁም ክብሎና እሱ የሚከሰው ዳኒሮስ እኮ ትናንት ላይ የተመታው ማለት ነው። ህፃን ልጅ ሲሮጥ ይሄ ክልፍት ብሎ ሲወድቅ የሚመታው ምትኮ ነው የተመታው። መቼ ነካውና እንዴ፣ አንከባልለው እንጂ እኳ አልነካውም። እንደውም ለዛውም እኮ በአንድ እጁ ነው ውዶች። በሁለት እጁ ቢሆን አሁን ብሩኬ ያንጠለጥለው ነበረ። በአንድ እጁ ስልክ ይዞ በአንድ እጁ ነበር ሲደፋፍቀው የነበረ እና ሲጀመር ለክስ የሚያደርስ ነገር አይደለም። እኔ አንዳንድ ሰዎች ለማውራት እንዴት እንደማትከበዱ አይገባኝም። ግን እንደዚህ የሚባል ነገር የለም። ይሄ የሀሰት መረጃ ነው ውዶቼ እንዳ እንዳታምኑ እንደውም መክሰስ የሚጠበቅበት እኮ ብሩኬ ነው። ለምን ስሙን አጠፍቷል? አንደኛ። ሁለተኛ ደግሞ ከሚስቱ ሚስቱ ነቻለው፣ ከፍቅረኛው ሌላ ያየው ነው እየፈለገ ያለው ይሄ ኩርንችት። ስለዚህ ዳኒ ብሩኬን የሚከስበት ምንም ምክንያት የለውም። አይ ውዶች፣ እኔ ግን ከዚህ በኋላ ኩርንችት ምናምን አለልም። ምክንያቱም እኔ ያየሁትን አይቻለሁ። እሱም ስለገረመኝ ነው የመጣሁት እና እንግዲህ ሀይሚና ብሩኬ የምርም የምር ተጣልታችሁ ከሆነ ከመካከላችሁ ሰው ገብቶ እንዲያስታርቃቸው እንፈልጋለን። መለኛው ሀፍትሽ ሂዳችሁ አስታርቁልን። ሀይሚና ብሩኬ በዚህ ሁኔታ እንደዚህ እየተጨቃጨቁ እየተጣሉ፣ ህዝብም እየተበጠበጠ ነው በእነሱ ምክንያት። ስለዚህ ቤተሰብም እየተዘቀዘቀ ስለሆነ ወደ አንድ ይምጡ ይታረቁ። ከዛ በተረፈ ግን ውዶቼ እኔ መቼም የተጣላሁትን ሰው እንኳን አደለም ላይክ ቀርቶ ነው ዞር ብዬ አላየውም እና ከዛሬ አራት ቀን በፊት ነው ምናምን ብሩኬ የዳኒ ሮስን ላይክ አድርጓ የወጥ ስቶር ላይ ማነው፣ ስቶር ላይ ላ ኢንስታግራም ላይ ማለት ነው። እንደው ብሩኬን ተውት እሺ። ሶሲን እና ብሩኬ አልተጣሉም፣ እንበላ አልተጣሉም። ሀይሚና ብሩኬ ሃይሚና ሶሲ እንጂ እንደዛ የተደበላለቁት ሶሲና ብሩኬ አልተጣሉም አይደል። እና ሀይሚ ከሶሲ ጋር እንደዛ ዶሮና ጥሬ ሆና የነበረች ኢንስታግራም ላይ ትናንትና ሶሲ ፎቶ ፖስታ ነበር፣ እና ሀይሚ ላይክ አድርጋዋለች። እና ይሄ ነገር ምን ይመስላችኋል ውዶቼ? እኛንን የተሳሳት ነው ወይስ እነሱ ናቸው የተሳሳቱት? እንዴ እኛ በሚመጣለን ነገር ነው እየፈረድን ያለ ነው ነው ወይስ ይሄ ነገር ሰዎች እንደሚያወሩት እውነትም ስራ ነው ድራማ ነው እንደሚሉት እንደዛ የሆነ ነው ማለት ነው። እኔ ግራ ነው የተጋባሁት። የምሬን ነው የምምላችሁ። እንዴት እኔ እኮ የብሩኬ አልገረመኝም፣ ምክንያቱም በጣም የተጣሉት ሶሲና ሃይሚ ስለሆኑ ሲጀመር ሶሲ ሃይሚን ከብሩኬ ለመለያየት አይደል እየሰራችሁ ያለችው። እና እኔ በጣም ስለተገረምኩ ነው። ገርሞኛል ብቻ ባየሁት ነገር። በመቀጠል ደግሞ እንግዲህ ማሂ ራሱ ማይ አሁን በቃ እናቷን ከማየት ታግዳለች። በቃ ለጓደኛዋ ብላ ቀርታለች። ይሄን ይሄን ስታዩ ደግሞ ነገሩ እውነት እንደሆነ ትረዳላችሁ። በዛ ደግሞ እነሱ የሚያደርጉት በጣም ነው የሚገርምኝና በእርግጥ ላይክ ማድረግ እኮ ምንም ማለት አይደለም፣ ችግር የለውም ማለት፣ እነሱ ላይክ አደረጉ ማለት ምንም የሚቀንስ የሚጨምር ነገር የለም። ግን ብቻ አላቅም፣ የምር ድራማ እየሰሩ ከሆነ ማለት በጣም ነው የሚያሳዝነው፣ እግዚአብሔርን ምላችሁ። ምክንያቱም እውነት መስሎት ይሄ ሁሉ ህዝብ እነሱ እየተጨናነቀ ቲክቶክ ላይ ብታዩ ዛሬ ስንት ሰው ነው የሚደባለቀው የሚጣለው እርስ በርስ እየተከፋፈሉ እና በዚህ ልክ ተመልካችን ዲስሬስፔክት ማድረግ ተገቢ ነው ብዬ አላስብም። የምር ድራማ እየሰሩ ከሆነ ምክንያቱም ሁሉም ህዝብ ለነሱ ብለው ነው የሚጨነቀላቸው እና ሁሉም ተከፋፍለው እኮ አሁን የብሩኬን መኪና ራሱ እናቃጥላታለን አሉ። አንዷማ ምን አለች መሰላችሁ የብሩኬን መኪና ቆይ ጠብቅ እናቃጥላለን ስትል ማለት ነው። ተይ ተይ ተይ ተይ መኪናዋማ እሷ ቤት ነው ያለችው። መኪናዋን አትንኪ፣ መኪናዋን ምን አደረገች ብላ ና። እስከዚህ ደረጃ ድረስ ተደርሷል ና። ይሄ ህዝብ ለምን ይደበላለቃል? ለምን ይጣላል? እንደዚህ አይነት ስራ እየተሰራ እንዴ! ይህማ ስህተት ነው። የመሬን ነውን እንጂ አላምንም። ብቻ አላቅም። ዛሬ ያየሁት ነገር አወዛግቦኛል።